መጀመሪያ ለምን ካፈተ ኦኬ ላ ኮ ሚሚ እንደ መጀመሪያ ለራሱ አባቷ የሞተባል ራሱ ቤት የሚያስከፍል አልነበረ። ማላወቅ ነው። ምንድን ነው ሪከርድ ተደርጓል። ቆርደልሁም በቃ ውረዱና ስመጣ ትገለብጣለች። መጀመሪያ ለምን ከፈተ? አይሻን አንሾ ቆይ ስልኩን እኮ አንስተዋል፣ እያወራች ነው። ቆዩ ትነግራለች፣ ትረጋጋላችሁ። እዚህ እኔም እዚህ ልስማ ባክሽ፣ እኔ እየተንቀጠቀጥኩ ነው ባክሽ። ቆዩ ወጥቶ ነው።

ወረዳችሁ እንዴ እናንተ፣ አለን አለን። ወይኔ እሰው እራሱ እየታየኝ አይደለም። ቢስሚላህ ኧረ ደውሉላት እስቲ ሚሚ ውስጥ ላይ አለውኝ እኮ አለውኝ። እኔ ሳይላንት አድርጌ ነው አይለኝም። የሰማኋችሁ ነው በቃ ዝጊና ተቀብዬ እሱ ምን ሆናችሁ ነው? ኧረ እናንተ ምን ሆናችሁ ነው እንዴ? እግዚአብሔር ሰላሙ ያምጣልን። የማይሆን ሰው ወሬ ሰምታችሁ እንትን አትበሉ። ምን ሆናችሁ ነው? ለዛ አይደለም ተረጋጉ እንጂ። እኔ የደዋወልኩ ነው። ተረጋጉ፣ ቆዩ፣ ተረጋጉ፣ ተረጋጉ። እስቲ ቆይ ዝም በይ አንቺ እኮ ነገሬን። በምን ጉዳይ እንጨነቀ ወገን። አዳምጭም አዩየው እንትን ላይ ግቦ እዛ ማለት እዚህ እኔ ወሬው እንትን እንዲል አልፈለግኩም። እዚህ ጠላት ወሬ ስለሚሆን ወሬው እንዲባዝ አልፈልግም። አዳምጭ ሚሚ ሚሜ ኦብሲ ያደረገችው ሪከርዲ ነው ያስጨነ ነው ላላላ እኔ በግሌ እየደረሰኝ ነገር ስላለ ነው ኧረ ሚሚ በእናትሽ እያንቀጠቀጠኝ እያዞረኝ ነው በእናታችሁ ንገሩኝ እዛ ግሩፕ ላይ ሪከርዲ ያድርጉ በአላህ ኧረ እሱ መያ እስኪ ቆይ ገና ትነንሽየ ጠብቁ ቆይ ግሩፕ ላይ ጠ የደዋወልኩኝ ስለሆነ ቆይ ትንሽ ጠብቂኝ ተብያለሁ አንዴ ትንሽ አስር ደቂቃ ጠብቁኝ አሺ ወደ ነገራ ወርታለች። ግሩብ ላይ ሄጃዲ አምጪው መጣሁ። አዎ እሱ የሆነ ጓደኛችን አባቱ ያ ለራሱ ላይቭ እኮ ያስከፍትሽ ነበር ሚሚ። እኔ እዚህ ጋር አልኩሽ። በዛ ያለ ራሱ ትንሽ ይደብራል። ዛሬ መክፈት አልነበረብሽም። ችግር የለውም። እሱ እራሳችን ቤቱ ላይ አዘን ለእንቀመጣለን ብለን ነበር እኔ እሱ ተይው። ገለ እሱ አንድ የሞተ ሰው ተቀብሯል። አሁን ሌላ ነገር ነው። ተይው። እሱን አይደለም ያሳሰበኛለው በቃ ለማንኛውም፣ ገለበት ይገልብጭ። እኔ ልውረ ልውረድ እኔ ማለት ነው እናንተ ልትደነግጡ አይደለም። ቆዩ

የውሸት ነገር ነው፣ የወረኛ ነገር ነው። እውነት ይሁን ውሸት ይሁን እያጣራ ነው እኮ ነው። ቆዩ አትረጋጉም? ሚሚ ያንቺን በሽተኛ ሆንሽ እንዲያለኝ እኮ ሰውየ በሽተኛ እንደሆነ እያወቅሽ አሁን አንቺ ብለሽ ስትጠይቂ አታፍሪም? እንዲያለኝ እኮ እግዚአብሔርን ኧረ፣ ታዲያ ተረጋግሯል። እንደዛ ከሆነ ይሽ ሌላ በሽተኛ እንደሆነ እያወቅሽ አንቺ የራስሽ ለእኔ በሽተኛ ነው ያልሽኝ። ገና ለዛ ሰው ሰምተሽ አንቺ አሁን እንደዚህ ብለሽ ደውለሽ ተጨንቀሽ ስትናገሪ እኔ ኮ ልብሽ ትልቅ ነው ብዬ ነበር የማስበው። አንቺ ምን ነው የሚደውለው? ኧረ ዞር በልባችሁ! ኧረ በመድኃኒዓለም ተረጋጉ! መጠው ወገቤን ቀደደኝ ነው በቃ። ልቤ ሁላ እየከዳያ ነው። እኔማ እያተርኩበት ጉጅ የለኝም። ያሰብኩት ሁሉ እንዲቀርዙ የሰይጣን አንዴ ግሩፕ ላይ ገብቼ እነግራቸዋለሁ። ቆይ አንዴ ተረጋቂ፣ አንቺ ልጅ ምንም ነገር የለም። እዚህ ነው እኔ የሰማሁት እዚህ ነው ለማንኛውም ተረጋግጉ። እንትን ላይ እነግራቸዋለሁ። ስልኩ እየተነሳልኝ አይደለም። ቆይ አንዴ፣ እኔ ግሩፕ ላይ ገብቼ ነግራቸዋለሁ። አንቺ ማንንም እንዳልተቡል እምረትን የእናቴን አጥንት የደወርኩ ነው። ሶስት ሰው አግኝቻለሁ። የእናቴን አጥንት አንቺ አመዳ እኔ ላንቺ ብዬ ነው እንዴ። የእናቴን አጥንት ነው። ወንድር ደግሞ አይሳ እንደዛ አይነት ስድብ አይሳደብም። እሺ ያረፍ ይገታ ናግን ማለት ነው እውነት አሁን እውነት የደወልሽው። ሰው እውነት የሚያውቅ ከሆነ እሺ፣ ችግር የለም። ኦኬ ጨዋታ እንቀጥል ግን ነው ላ ለእናንተ ግሩፕ ላይ ሼር ትን፣ ሪከርድ ይደረጋል ትሰማላችሁ። ሚሚ አድርጊያቸው እኮ አድርጊያቸው፣ እስቲ እነሱም ሊያውቁ ይችላሉ። ይህን ነገር እኛ ብቻ ለምን እንጨነቅ? አድርጌያቸው

ቆይ እኔ የኔ ውድ ማለት ነው። እኔ ነት ውሸት የሆነ አላጣራውም የውሸተኛ ነገር ከሆነ ብዬ ነው አላመንኩም የሚታጣራ ብዬ ነው እንጂ እኔም እኮ ቁም ነገረኛ ሰውጋ አልሰማሁም። ሁላችሁም በየቤታችሁ ያላችሁት ማለት ነው እናንተ አንድ ነገር ብትሆኑ በስልክ ብቻ ነው አጌ ንደሰማቸው እንዲሰሙ ራሴምእ ራሴም ግሩፕ ላይ ሰምተሽ አንቺም እኮ እስቲ አንቺ የሚታቂ ቦታ ላይ መልካም ያረጋል። ዋበካ ግሩፕ ላይ እንትን ብዬላችሁ አለው ገብታችሁ መስማት ነው። የሰማችሁ ነገር ካለ እናንተም ከእኛ በፊት የሰማችሁት ነገር ካለ እስኪ ንገሩን። እውነቱን አይደለም ያወቅነው እንግዲህ ታውቃላችሁ። ልጅቷን እኔ ብቻ እየደዋወልኩኝ ነው፣ መደወሪያ አላውቀውም። ቪዲዮ ተልኮልኛል፣ ሜ ቪዲዮ ተልኮልኛል እኮ ነው እያለች ያለችው። የተላከላት ቪዲዮ ለምን አስለቀውም ታዲያ እኔ ምን አውቃለው?

እውነት በእኛ ነፍስ ነው ሆኑት። እናንተ እናንተ እናንተ ይህ ይህ ያወራችሁ ሁነት ነው። በጌታ እንዳታለቅሽ፣ በጌታ እንዳታለቅሽ ሞያ ውረጅ። በቃ ተረጋግተሽ ትመጫለሽ። ነው ምን አይተ ሽን ታረክ ይሄ ነገር ውሸትም ሊሆን ይችላል። እንትናት ሚሚ ወይ ዝጊው። ልጆቹም ከሚጨናነቁ ያልሆነን ነገር እዚህ ጋር ከሚወራም ዝጊው፣ በቃ ዝጊው፣ ዝጊው። ሽን ለምን አትረጋጉም እናንተ? እስኪ ተረጋጉ። ቆዩ ትንሽ ቆይተሽ ትከፍቺዋለሽ። እስኪ ቤቱ ለመዝጋት እኮ ችግር የለኝም ቤቱ መዝጋት፣ አለ መዝጋት አይደለም። ተረጋጉ እስኪ ይሄ ሁሉ ምንድን ነው? እኛ ስንጨነቅ ተከትሎ እየተጨነቀ ነው። እና ስለዚህ እኮ ዱት ይወላይ ማለት ነው። ዘፈቀዴ ወሬ ነው፣ ዘፈቀዴ ወሬ ነው። ወይ ታባቷ ትሰማለች። ዝም ብሎ ዘፈቀዴ አንድ ሲያወራ አይደለም፣ ይሄ የጠናት ወሬ ነው እንጂ እንደዚህ ነገር አይኖርም። ከዚህ መጀመሪያ ተረጋጉ ማለት ነው። እንደገና ከታች ነው ታገኘ ተደፍቼ ነበር

ብስምላ ሰማሞ እኛ እናቅም ወይ ምን ሆነሽ ነው የምትረበሹ? እነሱ እየነገርኩት ያው እንትና ስሞየስታለቅ ያው የሰማሁት ማለት ነው። ምንም ነገር የለም ሰላም ነው ሚል አላህ ብለሽ በዚህ ተባበሪኝ። በፈጣሪ ዝግ ብሎ መጀመሪያ አስተካክሉና ምናምን ከዛም በኋላ ክፈትሽ ማለት ነው። እውነትም እንደዛ ይሻላል። በቃ በቃ እንደዛ ይሻላል እንጂ አሁን ምንም በቃ እናንተ ነገር ትላለች።

አይ ላይፍ፣ የፈተኑ ይችላል ብላ ነበር እኮ አልሰማሽም? ግሩፕ ላይ እኔ ግሩፕ ላይ መቼ ሄዳለሁ? ያሰ ሳላም ነው። ዝም ብሎ የምትቀባጠር ሴት ወሬ ይዘው ነው ዝም ብሎ የሚያዋሩት። እና ምንም ነገር ቤቲ ጋር ደውሉ

ለእኔ ነገርኳት። እንግዲህ ማንም ምንም የለም የተባልኩኝ፣ እንግዲህ ከዚህ በላይ ምን ላርግ እኔ። ስሚኝማ አንቺ ቁም ነገር ቁም ነገር ነው። አጣሪ አንቺ ውዶች፣ ሰላም። እኔ እኮ አልነበርኩም ሰው። ኧረ በጌታ ምንም የለም፣ በቃ እስኪ ትንሽ ተረጋጉ እናንተ። ተረጋግታችሁ ዝም በሉ እስኪ ትንሽ ጊዜ። አይ አልሰማሁም፣ እናንተ የምታወሩት ነገር ምንም ነገር። አንድ ጓደኛችን አባቷ ሞቱ፣ ስለ እሷ ነው እያወራን ያለው ሰው